አማራ ክልል በሚገኙ ከፍተኛ የትምህርት ተቋማት ውስጥ ሰላማዊና ጤናማ የመማር ማስተማር ሂደት እንዲሰፍን እየተሰራ መሆኑን የአማራ ክልል የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ተናገሩ። የአማራ ክልል ከፍተኛ አመራሮች በሀገራችን ዩኒቨርሲቲዎች ከተመደቡ የክልሉ የከፍተኛ ትምህርት ተቋማት አስተባባሪዎች ጋር በወቅታዊ ጉዳዮች ላይ ውይይት አድርገዋል። በዚህ ጉዳይ ላይ ባልደረባችን ሰለሞን አሰፌ ተጨማሪ መረጃዎችን ይሰጠናል። ተከታትለን እንመለስ። አመሰግናለሁኝ የአማራ ክልል ከፍተኛ አመራሮች በሁሉም የሀገሪቱ ዩኒቨርሲቲዎች ከተመደቡ የአማራ ክልል የከፍተኛ ትምህርት ተቋም አስተባባሪዎች ጋር ውይይት አድርገዋል። እንግዲህ በዚህ ውይይት በተለይም የአማራ ክልል ውስጥ የሚገኙ አስሩ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ሂደት እንዲኖራቸው ለሁሉም ነገር መሰረት የሆነው የትምህርት ስርዓቱ ውጤታማ ሆኖ እንዲቀጥል በማድረግ ረገድ በርካታ ስራዎች እንደተሰሩ ተነግሯል። በተለይ ለሀገር እድገት ቁልፍ ጉዳይ የሆነው ከፍተኛ ትምህርት ተቋም ሰላማዊ፣ ጤናማና ግቡን የመታ ሆኖ እንዲቀጥል ለማድረግ በርካታ ስራዎች እየተሰሩ ነው ነው የተባለው። ከዚያ ባለፈም ዩኒቨርሲቲዎች ጤናማና ሰላማዊ ሆነው ህግና ስርዓትን አክብረው እንዲማሩ በማድረግ ረገድ የአማራ ክልል ከነበረበት ችግር ጋር ተያይዞ ወደ ሰላም በመምጣት በርካታ የሰላም አማራጮችን በመከተል ዩኒቨርሲቲዎች ሰላማዊ መማር ማስተማር ሂደትን እንዲከተሉ በማድረግ ረገድ እነዚህ የከፍተኛ ትምህርት አስተባባሪ የአማራ ክልል ተወካዮች በርካታ ስራዎችን እንደሰሩ ነው በውይይቱ የተነሳው። እንግዲህ የአማራ ክልል ከፍተኛ አመራሮች ባደረጉት ውይይትም የሁሉም ነገር መሰረት ትምህርት ነው። ትምህርት ጤናማ ሆኖ በተለይም ዩኒቨርሲቲዎች ችግር ፈቺ የምርምር ስራዎችን እንዲሰሩ ተማሪዎች ከውከት ከረብሻና ከብጥብጥ ወጥተው የሰላም አማራጮችን ተከትለው የመጡበትን ዓላማ ግብ እንዲመቱ በማድረግ ረገድ በርካታ ስራዎች ነው እንደ ክልል የተሰሩት። በተለይም ደግሞ በዛሬው ውይይት ላይ ጥናታዊ ጽሁፍ ቀርቦ ነበር። በዚህ ጥናታዊ ጽሁፍን ያቀረቡት የአማራ ክልል የከፍተኛ ትምህርት ተቋማት አስተባባሪ ዋና ዳይሬክተር አቶ መልካሙ ታፈሰ ናቸው። እንግዲህ አቶ መልካሙ በአቀረቡት ጥናታዊ ጽሁፍ ላይ በክልሉ በርካታ ችግሮች ነበሩ። እነዚህን ችግሮች ተቋቁሙ፣ በተለይም የከፍተኛ ትምህርት ተቋማት ምርምሮችን፣ ጥናታዊ ስራዎችን በመስራት ረገድ ብዙ ነገር ይጠበቅባቸዋል። ሰላማዊ መማር ማስተማር ሂደትን መከተል አለባቸው። ይህንን ማድረግ ደግሞ የእያንዳንዳችን ድርሻ ነው። ተወያይቶ ተነጋግሮ ችግርን ፈቶ ወደ ሰላማዊ መማር ማስተማር ሂደት መምጣት ይጠበቃል። ይህንን እየተደረገ ነው፣ ጥረቶች አሉ፣ ነው ያሉት የአማራ ክልል የብልጽግና ፓርቲ ዋና ቅርንጫፍ ጽህፈት ቤት ዋና ኃላፊ አቶ ይርጋ ሲሳይም እንግዲህ በዚሁ ጊዜ ባስተላለፉት መልእክት ላለፉት ጊዜያት ክልሉ በሰላም እጦት ውስጥ ነበር። ይህንን የሰላም እጦት ተቋቁሞ በተለይም ውይይቶችን፣ ንግግሮችን፣ ምክክሮችን በማድረግ በክልሉ ውስጥ የሚገኙ ዩኒቨርሲቲዎች ሰላማዊ መማር ማስተማር ሂደትን እንዲከተሉ የሚመለከታቸው ባለድርሻ አካላት ጋር በመወያየት ተማሪዎች የመጡበትን ዓላማ ተከትለው እንዲሄዱ በማድረግ በርካታ ስራዎች ተገኝተዋል፣ አመርቂ ውጤትም ተመዝግቧል። በቀሪ ጊዜያትም እነዚህን አጠናክሮ በመቀጠል በተለይ ባለድርሻ አካላት በዚህ ጉዳይ ላይ ትልቅ ሂደት ይጠበቅባቸዋል ነው ያሉት አቶ ይርጋ በመድረኩ ላይ ከዚህ ባለፈም በክልሉ የሚገኙ ዩኒቨርሲቲዎች የችግር መፍቻ ማዕከል በማድረግ የክልሉ የከፍተኛ ትምህርት ተቋማት አስተባባሪዎች እየሰሩ ያለው ስራ አመርቂ ነው። የክልሉ መንግስትም ዩኒቨርሲቲዎች ሰላማዊና የችግር መፍቻ ማዕከል ሆነው እንዲቀጥሉ ቁርጠኛ ነው ነው ያሉት። ክልሉ ሰላም የሰፈነበትና ልማት የሚፋጠንበት እንዲሆን የክልሉ መንግስት በርካታ ስራዎችን ይሰራል። ትምህርት የችግር መፍቻ ቁልፍ ነው። ይህንን ደግሞ የዩኒቨርሲቲ ማህበረሰቡ አጠቃላይ ደግሞ የዩኒቨርሲቲ አመራሩ እነዚህ የከፍተኛ ትምህርት አስተባባሪዎችም ጭምር በጋራ መስራት በጋራ መጠቀም ያስፈልጋል ነው ያሉት አቶ ይርጋ እንግዲህ ዛሬ የነበረው በተለይ አጠቃላይ ውይይቱ የከፍተኛ ትምህርት ተቋማት ሰላማዊ መማር ማስተማር ሂደትን እንዲከተሉ ችግር ፈቺ ጥናትና ምርምሮች እንዲሰሩ ማህበረሰቡ ያሉበትን ችግሮች በተለይ ጥናትና ምርምሮች እዛ ላይ አተኩረው እንዲሰሩ በማድረግ ረገድ እየሄዱበት ያለው ርቀት ጥሩ ነው፣ ይህ ተጠናክሮ መቀጠል አለበት። የክልሉ መንግሥትም ለዚህ አስፈላጊውን ድጋፍና ክትትል ያደርጋል። ለጋራ ለውጥ፣ ለጋራ አንድነት፣ ለጋራ ሰላም በጋራ መስራት ይገባል ነው ያሉት የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ። እንግዲህ ለከፍተኛ ትምህርት ብቻ ሳይሆን እንደ ሀገርም ለሀገራዊ አብሮነት፣ አንድነት ለኢትዮጵያዊነት እድገት በጋራ መስራት ያስፈልጋል የሚለው ሀሳብ ገዢ ነበር። አቶ ይርጋም በውይይት መድረኩ ላይ ያነሱት አጠቃላይ ሂደት ይህ ነው። ለጋራ ለውጥና እድገት በጋራ መስራት እንደሚያስፈልግ ግን አጽንኦት ተሰጥቶበታል።